እንዴት አይነት መጋዣ ህብረተሰብ መሰል፣ በእውነት የሞተ ትውልድ ደግሞ፣ ይሄ ህዋት የፈጠረብን መጋዣ አለ ነገራቸው። መጽሐፍ ቅዱስ የሚለው በልብ መታደስ ተለወጥ ነው የሚለው። በልብ መታደስ ተለወጥ ማለት ውስጥ ያለውን ኢነርጂ አክቲቪቲ አድርገው አትገድበው። ለሚያምን ሁሉ ይቻሏል ማለቱን ማለት ነው። ማይንድ ሴትን በጣም ሰፋ አድርገው ማለት ነው። ኦለ ሁለት ወንድማማቾች አይሮፕላን ሲሰሩ ማለት ነው በጣም ሙርት ያዘባቸው። ለምን እነሱ ኢማጂኔሽናቸው ናቸው በዛ ዘመን ከነበሩ ሰዎች በሙሉ የላቀ ስለነበር እንዴት ሊሆን ይቻላል አላላቸው። ከሰው ልጅ እሳቤ ውጪ ስለሆነ አንድ ከባድ ነገር እንዴት በአየር ላይ ከሀገር ሀገር። ግን ዘይዲዲት ዛስ ኦል አባውት ማይንድ ሴት ቶማስ አልቫ ኤዲሰን አምፖል ሲሰራ በማይታሰብ በጨለማ ውስጥ በነበረ ዓለም ከዛ ከሚያስቡ ሰዎች የተሻለ ማይንድ ሴት ስለነበሩ ነው። ዩኒቨርሲቲ ገብቶ ምናምን አለ ሃይማኖት። ሞጣ እያለ ያለው ነገር ምንድን ነው? አይምሯችንን አክስለሬት እንዳናርገው ፉል የሆነ አይምሯችን ኒውሮን፣ በጣም ብዙ ነገሮች ኮምፕሊኬትድ ተደርጎ ነው። ስለ ሰብኮንሽስ ማይንድ ብታነሱ በጣም ነው ነው የምላቸው በተለይ አማራ የኢትዮጵያ ሕዝብ ድህነትን አሜን ብሎ ተቀብሏል። ድንገር አሜን በቃ አሜን ብሎ ተቀብሏል። አንደኛ እውቀት ስለሌለው ነው። አሁን ሃይማኖት ውስጥ የሚሸጉጡ ሰዎች አይታቸው ከሆነ ሂሳብ ፈሪ ናቸው። ማቴማቲክስ፣ ፊዚክስ፣ ካልኩሌሽን ምናምን አይወዱም። ታሪክ ተራኪዎች የአረብ ቡና እየወቀጠ የጻፈውን ቁራንና ባይብል ግን አንብብ ስትለው አንደኛ ነው። ቡናውን እየጠጣ ያን ተረትተረት እዚህ ፊጥሞዝ ደሴት ላይ ከለ ጽፎት ምናምን ይላል። ምን ያደረግላል። የመጽሐፍ ተሸክመ ስትለው አይ እግዚአብሔርን መቃወም ነው። ለምን ደደብ ስለሆነ፣ አእምሮውን ኦረዲ አልሰራም ብሎ አሳኝ ነው አስሮታል። የሚደበቀው ደግሞ በሃይማኖቱ ነው። ቦታ በ33 ዓመቱ ነ ተሰ በ33 ዓመቱ እኮ ከመሰቀሉ በፊት እኮ ክርስቶስ ምድር ላይ እኮ አናጺ ነበር። በነገራችን ላይ ስራ ይሰራ ነበር እኮ፣ ወዝ ወርከር እኮ እና ምን ይላል መሰለ አይን ያላቸው አያዩም፣ ጆሮ አላቸው አይሰሙም ማለት ባይብሉን እናነበዋለን ግን ሳይንሱን ከአንደርስታንድ ካላደረግነው አንደርስታንድ አናደርግም። ባይብል ማለት ኢስ ኦል አባውት ማይንድ ሴት፣ ሳይኮሎጂ ሳይንስ ነው። እያንዳንዱ የሚያወራው ስለ ኢነርጂ ነው። እያንዳንዱ ነገር ባይብል ዲቴል ብታየው፣ በነገራችን ላይ ድሮ ነበር ሳይንስና ሃይማኖት የሚጣል። አሁን በሜታፊዚክ ወይ ኮስሚክ ኢነርጂ እና ኮስሚክ ኢንተለጀንስ የሚባሉ ነገሮች አሉ። ምድር እንደምታስብ ታውቃለህ? ምድር እኮ ታስባለች። ፀሐይ ወታት ስትገባ ውለ አይዛነፍም። ክረምት ወቅቱን ጠብቆ ይመጣል። ምሽቱ ምኑ እያንዳንዱ ነገር ኮስሚክ ኢንቴለጀንስ ካርማ፣ ምናምን የሚባል ነገር አለ። በደንብ ሳይንስ ፈጣሪ ወይ ሱፐርናቹራል ሶርስ ወይንም ላይክ እግዚአብሔር እኛ የምንለው መኖሩን በደንብ አረጋግጧል። ግን ዘወይ ዌ አንደርስታንድ እና እኛ የምንከተለው እና የተረዳንበት መንገድ ነው ሮንግ የሆኑ ዜሪስ ጋድ ግን እኛ አንደርስታንድ ያደረግንበት መንገድ እንዳለ ኤጌኒስት ዘ ባይብል ነው። ይኸውልህ። ታብ ዴንታል ክሊኒክ ይላል። ቆይ ግን ቆይ ምን ያህል ነው የትምህርት ደረጃ ይላል። አንድ ገልንገር ወንድሜ ጳውሎስ ኞኞ አራተኛ ክፍል ነው ንገረው። ያሬዶ ነገረ እኮ ቅድም መብራት የፈጠረው ሰውዬ ትምህርት ቤት አልሄደም። ምን አይነት አህያ ነው? በእናትህ አንተ ጥርስ ሕክምና ሂደህ የበሰበሰ ጥርስ ስለዋልክ የተማርኩ እንዳይመስልህ። ምንም አልፈጠርክም። ፈረንጅ የሰጠህን መጽሐፍ ተሸክመ ነው አንብበህ ዶክተር፣ የተባልከው ደግሞ የአፍሪካ ዶክተር፣ እዚህ ሀገር ሜዲሲን የሆኑና አንዳንድ ሪሰርች የሰሩ ሰዎች ናቸው፣ ፒኤችዲ የሚባሉ ዶክተር የሚባሉ የእኛ ሀገር፣ ዝም ብሎ በትምህርት ያልዘለቀው ቴዲ አፍሮም፣ ዘሪሁ፣ ማሪቱ ምናምን የምትባል ሴትዮም ዶክተሮች ናቸው። በቃ ኮ መጫወቻ ያደረጉን። ኦባንግ ሜቶም ዶክተር፣ በትምህርት ሂዶ መዝለቅ ያልቻለ ኢትዮጵያ ውስጥ ጠጋግነ ዶክተርነት ለመባል እኮ ነው። ወያኔዎች ሞራል አጡ። ትግሬዎች በቃ ጠቅላላ አማራው ተምሮ ጉራጌው ተምሮ ኦሮሞ ቀደማቸው። ከዚያ ምን አረጉ ትግሬዎች፣ ፍጡና ከጫካ ዘመት። እስኪ ቤት ሀገር ነው የክብር ያለ ያሬዶ አሜሪካን ሀገር መሳቂያ ነው የምትሆነ። የክብር ዶክትሬት የለም። የምን አባት የክብር ዶክትሬት ነው ሳትማር። አሁን ቴዎድሮስ አፍሮን አሁን ዶክተር አርጉ ጨርጓል። እስቲ ሳላ ሳላ የሚባል ሰው ቀጥልች። ሳላ ወይዬ ሞጣዬ አመሰግናለሁ። ሀሳቦች ሁሉ ይስማሙኛል። ግን አንድ ነገር ላስታውሰ ነው። ኖርማሊ ነው የገባው። ከዚህ በፊት አውርቼ ነበር። ዶክተር ኢንጂነር ብሩ ተስፋ ስለሚባል እሺ ስዊድን ሀገር ስለተገደለ ማለት ነው። ተመራማሪ እና አስታወስኩ አሁ እኔ እሱ ወንድም ነኝ። በቃ ይሄን ላስታውስ ብዬ ፕሮግራም እንድትይዝለት ያው፣ ዩቲውብ ላይም አለ ታሪኩን ለማየት ኢንጂነር ብሩ ተስፋ ይባላል። ነው ቦታ ነው ነው ሞሽን በሞሽን ላይ እየተመራመረ የአንድ ጓደኛ የሞጣ ልጅ አለ፣ ፕሮፌሰር ነው። ሞሽን አሁን በጥላ ቤት መክፈት፣ በጥላ ቤት መዝጋት፣ ጥላ ታውቃለህ። የአንተ ጥላ ሲያልፍ በሞሽን ቤት ይከፍታል። በሞሽን ሞሽንን የሚቆጣጠር ማለት ነው። ሞሽን ራሱን ሞሽንን ኮንትሮል ማድረግ ማለት ነው። በሞሽን ኮንትሮል ማድረግ የሚደርስ ሳይንስ የሰራ ፕሮግራመር ነው። ኤሌትሪካል ኢንጂነር ነው። እና ሞሽን ምናምን ነገር ሴንስ ያደርገዋል፣ ምናምን ይከፍታል በሩ ሴንሰር ይሄ እንግዲህ በጣም ኃይለኛ ፊዚክስ ነው። የሚገርም ኃይለኛ ሃይፕ ማቴማቲክስ ነው። ካልኩለስም ይህን የፈጠሩ ሰዎች አሉ። አበሻዎች እነዚህ ሰዎች አምሯቸውን በቃ እንትን አድርገዋል፣ በቃ ክፍት አድርገዋል። አሁን ሃይማኖተኛ ይቆልፍብሃል። ኢየሱስ የሚለው ላይ ይቆልፋል፣ ማርያም ላይ ቆልፏል፣ መሐመድ ላይ ቆልፏል? ገብርኤል ላይ ቆልፏል ምናምን፣ ተክለ ሃይማኖት ላይ ቆልፏል፣ አርሴማ ብሎ ቆልፏል። ይህን ቁልፍ ፈተና እንጨረሰው። ረሃብ ነው የሚፈተው፣ አየህ ድህነት ሲያጠፋው ፍልስፍና ይመጣል። አሁን እኮ ኢትዮጵያ እየተራበ ነው። አንደኛ ግብፆች የሚልኩልን ማዳበሪያ የሚጨርስም በሙሉ ኢትዮጵያን የሚያጠፋና አባይም እስከ ከሰላ የመያዝ ነው ካርታቸው፣ ይሄ ነው ገና ያጠፉናል። የእነሱ ማዳበሪያ እየመጣ ነው። እያለቅ ነው ያለነው። ብለር ካንሰር ህዝቡ እያለቀ ነው። ኩላሊት እያለቀ ነው። ስለዚህ እነሱ በረጅም ጊዜ ይሄን ማዳበሪያ እየላኩልን ነው። ህዋትና ሻቢያ ደግሞ ተባባሪ ናቸው። ኦነጋውያን ደግሞ በዚህ በጠብጣሉ ማራገድ ላይ እነዚህ የተቃ ጸር ናቸው። ለምሳሌ እስልምና አሁን የዓለም ጸር ነው። እንዴት ላስረዳ? ሚድልስት የፈረሰው በእስላሞች በራሳቸው እስልምና፣ የቡና አጣጭ እምነት ነው። ቡናውን እየወቀጠ እየጠጣ አገሩን አፍርሶ አሜሪካ መጥቶ ሁታ እየተባለ በብዛት አይታችሁ ከሆነ አሁን እስልምና ሬፕ ያደርጋል ሴቶችን። ሴቶች እንዳይማሩ ትምህርት ቤት እንዳይሄዱ ይከለክላል። ባይዞ ሂጃብ ማለት ሴቶችን ኦፕረስ ማድረጊያ። አሁን እዚህ ሀገር ቴክሳስ ሰምተሃል፣ አቦት ማን ነው የሚባለው፣ ጋቨርነሩ ሸሪያ ሕግ ሁለት ፍርድ ቤት እዚህ ዳላስ ቴክሳስ ከፍተው ነበር። ኦልሬዲ ኦርደር አረገ፣ ዛሬ የምን አባት ሸሪያ ሕግ ነው ብሎ ማለት። እስልምና የድንቁርና እምነት ነው፣ ውጣ እያለው ውጣ እያለው። አንደኛ አረብ ኤምሬትስ አይፈልጓቸውም? እነዚህ ውሃቢ ምናምን የምትሏቸው ሁለት አይነት እስልምና ነው ያለ፣ የሙሐመድ መከተልና ከሙሐመድ ውጭ አሉ። እነዚያ ከመሐመድ ውጭ ያሉት አራጆች ናቸው። የሙሐመድ ደግሞ ትክክለኛው እስልምና ነው። እኔ የምላችሁ ትክክለኛው እስልምና ውጭ ያሉት ነው የምነግራችሁ። ለምሳሌ ህዝቦላ ምን የምትለው አልሻባብ አላሁ አክበር ብሎ አንገት ቆርጦ ጀነት እገባለሁ ነው የሚል ደንቆሮ ማለት ነው። የሰለጠኑ ደግሞ ሳውዲ አረቢያ ያለ አረብ ኢሚሬቶች አሉ። እነዚህ ደግሞ በጣም የሰለጠኑ ሙስሊሞች ናቸው። አሜሪካ ግን የመጡት አክራሪዎች ናቸው። በብዛት ማይክራፎን ይዘው አሁን በሸራያ ግን ተዳደር እያለ ሰላማዊ ሰልፍ እየወጣ ነው። አይተዋል ያሬዶ አንድ ነጭ ወጥቶ ሲቃወም መውጣት አለባችሁ ብሎ በቃ እስልምና ቴክኖሎጂን ይቃወማል ተብሎ አንፈልገውም እያሉ አሜሪካኖች፣ ሂዱ ደይ ቱ ደይ ኒውስ ማየት ነው። እኔ አሁን በሃይማኖት አያገባኝም። ነገ ሲረበው የሚተው ነው ህዝቡ። ኦርቶዶክስ ብትሄድ ደግሞ ጠቅላላ ሰላሳ ሶስት በዓል በአንድ ቀን አራት በዓል ይከበራል። አታርስም ይላል፣ አትቆፍርም ይላል በቅ ግራቂትን እያከክ ቅማልክን እየቀመልክ መቀጠል ነው ይላል። ገብቷቸዋል። ሃይማኖት በጣም የስልጣኔ ጸር ነው። ሪፖርት አድርጉ ይላል። መሃይም መሃይምን አባት ሪፖርት አደርጋለሁ። ግባና ተናገር አንድ የቀጥል ቀጥል ያለው ሞጣ ፖለቲካና እምነት የተለያዩ ናቸው ያሉትን እስኪ እኔ እንዴት እንዳያችሁ ስለገባኝ ነው። አንዱ አሳስሮ የያዘው ፖለቲካና እምነትና እንደ አይነት ስለሆን ነው። ባለፈው የሁሉ ሰው ታዲያ ለምንድ ነው ጥቁር ለብሶ አቡነ ሳ ተመረጠ አቡነ ሳሪዎስ አልተመረጠ እያለ ጥቁር ሲለብስ የነበረ ፖለቲካ ሃይማኖት፣ ውስጥ ፖለቲካ ስለገባ ነው። ሰው አይረዳም ይ የተለያየ ነው። ተው ዝንበላት ታንሳ ነው የሚለው እኔ በጣም የምትገርሙ ይህም ቢያንስ አሁን ኢትዮጵያ ያለውን ነገር መረዳት ያውቃታችሁ?